ዳምሽ ሰላም። ይገርማችኋል ዛሬ በህልሜ ከአብርሽና ከሩታ ጋር ነው ያደርኩትና በጣም አሁን በሌሊት ነው ቪዲዮ የምቀርጽላችሁ። ውድ ኤፊሾው ቤተሰቦች ትልቅ ጥፋት ያጠፋሁ መሰለኝና አብርሽን ይቅርታ ጠይቄአለሁ። እግዚአብሔርን ነው የምላችሁ፣ እኔ የእውነቴን ነው የምላችሁ። በቃ በህልሜ ነውና እጅ አብርሽን ከጉልበቱ ደፋ ብዬ በጣም ይቅርታ ወንድም ሚስትህን አፍቅሬብህ በጣም በጣም በጣም ይሄ በእግዚአብሔርም አይወደው ነገር ነው። እና በጣም ይቅርታ አለዋለሁ። እና እሱ ደግሞ አረበና ተነስተነስ ይለኛል። በጣም እንዲህ አይነት የዋህ ነው አብርሽ፣ እንደ እንዲህ አይነት የዋህ በቃ እሩታ ራሱ እሩታ ራሱ በቃ እኔ በቃ ሰው ተከታታዩ የሚያየን ሰው ይቅርታ እንዲያደርግልኝ ፎቶ አብረን መነሳት አለብን እንለዋለሁ አብርሽን ከዛ ሩታ ደግሞ ልክ እንደ እኔ እንደማፈቅራት እንደምታፈቅረኝ ሁሉ እኔስ እኔስ እኔ ጋር ሳትነሳ እንዴት ፎቶ ምናምን ትለኛለችና በጣም በሚገርም ሁኔታ ሁለቶችም ያላቸው ቅንነት ያላቸው የእንግዳ አከብሮት በጣም የሚገርም የሚገርም ነው። ብታዪው በጣም ደስ የሚል በቃ ደስ ብሎኝ እዚህ ቦታ ላይ ነው የሚያምረው፣ እዚህ ላይ ነው ፎቶ መነሳት ያለብን እያልን እየመረጥን ምናምን ፍቅር ሚላቹዋል በቃ እግዚአብሔርን ነው ምላቹ። የውነት የውነት የነም ነግራች በቃ እና የእውነት መስሎኝ ራሱ ብንን እንዳልኩ ፎቶ ስልኬን ብርግ አድርጌ የተነሳው ፎቶ ለማየት ለምን አልፈለኩት። እና ምን ይመስላችኋል ልንገናኝ ነው ወይ ወይስ እውነት በጣም አጥፍቼ ነው ወይ የአብርሽን ሚስቱን በማፍቀሬ አጥፍቼ ነው ወይ በህልሜ የመጡት? ምን ይመስላችኋል? እስኪ ህልም የምትፈቱ ተከታታዮች ካላችሁ ህልሞን ፍቱት። በእውነት ተገናኝተናል ግን፣ በጥሩ ሁኔታ ነው። በቃ እነሱም ደስ ነው ያላቸው እኔን ሲያገኙ፣ ግን ትንሽ አብርሽም በቃ ደስተኛ ነው፣ በጣም ደስተኛ በቃ የተከፋ ያልመሰለኝም። የሆነ ፍቅረኛውን እንዳፈቀርኩበት አይመስልም እና እኔ ግን በጣም ውስጤ ከፋይ በቃ እንዴት ምናምን ብዬ በጣም ይቅርታ ብዬ ስጠይቀው እንዳውም ምን አለ መሰላችሁ አብርሽ ችግር የለውም ፍቅር እኮ ውር ነው ምናምን እኔም እኮ ከሩታዬ ላይ ሄርሜላን ጨምሬ ያስኩት በቃ ፍቅር ውር ሆኖብኝ እኮ ነው ይለኛል። እና ይገባኛል ረዳሃለሁ ምናምን ይለኛል። እና በጣም የሚገርም ህልም ነው ያየሁት። እስኪ ይሄ ህልም ላንገናኝ ነው ወይ አብርሽ እኔ አንዳንዴ በህልማችሁ ከተገናኛችሁ በእውነ አትገናኙ የሚባል ነገር አለ እና እውነት ላንገናኝ እንችላለን ወይ አብርሽ? ቄም ይዞብኛል ወይ እኔ? ተውት አሁን ታርቀዋል፣ ታርቀዋል፣ ታረቁ ይኸው፣ በቃ ስትወልድ አብረው ነው አብረውንም የሚሆን ታርቀዋል። ግን እንደ አሁን ኢትዮጵያ በቅርብ ለሄድ እያስብኩ ነውና ብሄድ አብርሽንና ሩታን ባገኛቸው ማግኘት እችላለሁ ብላችሁ ታስባላችሁ? እስኪ ለማንኛውም ይሄን ቪዲዮ ሸር ሸር እያደረጋችሁ ለአብርሽ አድርሱ። እውነት ተቀይሞኛል ወይ አብርሽ? እኔ እንጃ፣ የተቀየመኝ ነው የመሰለኝ እኔ ሩታ ተውተው፣ እሷ እኔ እንደምወደት እሷም ትወደኛለች። አብርሽ ግን እንዳይቀየመኝ ፈርቼ ነው። እባካችሁ አብርሽ እንዳትቀየመው፣ ፍቅር ነው እኮ ፍቅር እውር ነው። እኛንም ከፍቅረኛችን በላይ ሌላ ፍቅር ይዞን ያውቃል የምትሉ የደረሰባችሁ ሰዎች ካላችሁ አደራ ኮመንታችሁ እንዲያያላችሁ አስቀምጡ። ይህን ቪዲዮ ላይክ ሳታድርጉ እንዳትወጡ፣ ከምሬ ነው። ይው በሌሊት ነው የምቀርጸው። ይው ይው ቡና ቡና ራሱ ይዤ ወደ ስራ ሊሄድ በሌሊት ወደ በሌሊት ነው የምቀርጽላችሁ። እግዚአብሔር ነው የምላችሁ። አለቅላችኋለሁ በኋላ ሲመቸኝ እና እንደዛ ነው። እስኪ ምን ይመስላችኋል? ምንድን ነው የሚመስላችሁ? ለማንኛውም አብርሽና ሩታ ያው እንደሚታረቁ ባለፈው ቪዲዮ ሰርቻለሁ። መታረቃቸው እንደማይቀር ነግራችኋለሁ። ቲክቶክ ላይ ላይቭ እየተጫወቱ ነው፣ ምናምን ምናምን። ይኸው ተገናኝተውም በደንብ አውርተዋል። አሁን ከመውለዷ በፊት አብረው ይሆናሉ፣ አብረው ይቀጥላሉ። ሄርሜላ ያው ሄርሜላ ዝም ብላ ትቀራለች። ሄርሜላ ሌላ ፍቅረኛ ትይዛለች። ልንገራችሁ እውነቱን እና ለማንኛውም ወዳችኋለሁ፣ አከብራችኋለሁ። አለው ይሄን ህልም የፈጣ ይሸለማል። ይሄ ህልም እውነታውን የፈታ። እንደው በህልሜ የተገናኘው ላትገናኘ- በቃ ደስ ያላችሁን አርጋችሁ ፍቱት፣ እንግዲህ የምትችሉትን ፍቱት። በቡናም ቢሆን እዩት። እንደዚህ ተጠጣችሁ በኋላ እንደያጠላችሁ በቡናም ቢሆን እዩት። እስኪ ህልሙን ፍቱልኝ፣ ህልሜን ፍቱልኝ ለማለት ነው። እወዳችኋለሁ፣ አከብራችኋለሁ። እኔ ግን የእውነት በቃ ያገኘዋቸውን ስለይ በጣም ነው ደስ ያለኝ። እንዲህ አይነት አክብሮት፣ እንዲህ አይነት አክብሮት በቃ አክብሮታቸው የሚገርም ነው፣ እግዚአብሔር ነው የምላችሁ። እና በአካል የምታቋቸው ሰዎች ሩታና አብርሽ እንግዳ ሲቀበሉ እንዲህ ናቸው። እንዲህ አይነት ምርጥ ሰዎች ናቸው ወይ? ህልሙንም ጨምራችሁ ፍቱልኝ። የምታቆሙ ካላችሁ አዎ፣ ልክ ነህ፣ በጣም ጥሩ ልጆች ናቸው የምትሉ እንደዛ በሉኝ። እወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ።